ሰላም ጤና ይስጥልኝ። ውድ የዚህ መርሃ ግብር ተከታታዮች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? የእግዚአብሔር የአምላካችን ስም የተባረከ ይሆን። ባለፈው ቤተ ክርስቲያን ማን ናት በሚል ርዕስ በክፍል አንድ ላይ በመሬት ላይ ስላለችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና በሰዎች አእምሮ ውስጥ ስለምትታሰበዋና ምናባዊቷ ስለሆነችው ኦርቶዶክስ ቤተ ክርስቲያን ለማየት ሞክረናል። ዛሬ ደግሞ ካለፈው በመቀጠል ማለት ነው በዚህ በሁለተኛው ክፍል ቤተ ክርስቲያን ማን ናት በሚለው ርዕሰ ጉዳይ ላይ እንደገና እንነጋገራለን። ዛሬ የምንነጋገረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ህንፃውን፣ ሰው የሰራውን ህንፃ ቤተ ክርስቲያን ናት ብላ ታምናለች፣ ታሳምናለች በሰው የተሰራችን የአምልኮ ስፍራ ሚስጥራት የሚፈጸምበትን ቤተ ክርስቲያን ናት ተብሎ ይታመናል። ስለዚህ በዚህ ርዕሰ ጉዳይ ላይ መነጋገራችን በጣም እጅግ በጣም አስፈላጊ ጉዳይ ነው። ሶስት ምክንያቶች አሉ። በዚህ ርዕሰ ጉዳይ ላይ እንድነጋገር ያስፈለገበት ምክንያት አንደኛ፣ እንደ ሌሎቹ የክርስቲያን ዶክትሪኖች እንደ ትምህርተ ሥላሴ እንደ ትምህርተ ስጋዌ እንደ ትምህርተ ድህን ሁሉ ቤተ ክርስቲያን ማን እንደሆነች ማወቅና ማመን ዋና የዶክትሪን ዋና የክርስትና ሃይማኖት ጉዳይ ስለሆነ ነው። ሁለተኛ፣ ብዙዎቻችን ቤተ ክርስቲያን ማን እንደሆነች ያለን መረዳትና እምነት ከጌታችን ከኢየሱስ ክርስቶስና ከሐዋርያቱ አስተምህሮ እጅግ የተለየና የተዛባ ከመሆኑ የተነሳ የክርስቶስ ቤተ ክርስቲያን የምትባለዋ ማን እንደሆነች እስከማትታወቅ ድረስ በሰው ሰራሽ አባባል የተተካ ስለሆነ ማስተካከል እና ማረም አስፈላጊ ስለሆነ ነው። ምን ማለት ነው? በዘመናችን መጽሐፍ ቅዱሳዊ ትርጉማቸውን ካጡ መንፈሳዊ ቃላት መካከል አንዱ ቤተ ክርስቲያን ማን እንደሆነች እና የምንሰጠውም ትርጉም የተዛባ መሆኑ ነው። ሦስተኛው ምክንያት የዚህ ቃል ትርጉም መዛባት በሁሉም ቤተ እምነቶች ላይ የሚታይ በመሆኑ በጌታችንና በሐዋርያት አስተምህሮ ላይ ተመስርቼ በተከታታይ በሚቀጥለው በሚኖረን መርሃ ግብር ቤተ ክርስቲያን ማን ናት የሚለውን ትክክለኛ መንፈሳዊ ትርጉም በተለይ ውድ የቤተ ክርስቲያናችን ምዕመናን እንዲረዱና ከስህተት እንዲቆጠቡ በማሰብ ነው። ስለዚህ ይህን ትምህርት ሳቀርብ ኃላፊነትን ወስጄ እግዚአብሔርን በመፍራትና በታላቅ ትህትና የማቀርበው ትምህርት ነው። ይህን ትምህርት ሳቀርብ ዋና ዓላማዬ ትውልዳችን የእግዚአብሔርን ምሕረትና ቸርነት እንዲያውቅ ከስህተቱ እንዲታረም ወደ እውነትም እንዲመጣና ሃይማኖቱን እንዲጠብቅ ለመርዳት በማሰብ ነው። ለትምህርቴ መነሻ የሆነኝ በ1986 ዓ ም በታተመው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ስርዓተ አምልኮትና የውጭ ግንኙነት በሚባለው የቅዱስ ሲኖዶሱ የእምነት መግለጫ ወይም ማኒፌስቶ በገጽ 59ና ስልሳ ላይ እንደሰፈረው ና ቤተ ክርስቲያን የሚባለው በሁለት አይነት መልኩ ተነግሮ መገኘቱ ነው። ይኸውም አንደኛ በክርስቶስ አምነው የተጠመቁ የምእመናን አንድነት ወይም ማህበረ ምእመናን ሲሆን፣ ሁለተኛ በዚህ በመግለጫው ላይ የተነገረው አምልኮተ እግዚአብሔር የሚፈጸምበትና ምእመናን የሚሰበሰቡበት ቤት ህንፃ ቤተ ክርስቲያን ይባላሉ የሚል ነው። ከነዚህ ከሁለቱ የቤተ ክርስቲያን ትርጉሞች መካከል እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ የእምነት መግለጫ ወይም ማኒፌስቶ መሰረት ህንፃው የእግዚአብሔር ማደሪያ ቤተ ክርስቲያን ነው ስለተባለ በእንጨት፣ በድንጋይ፣ በሳር ወይም በቆርቆሮ፣ በአጠቃላይ በቁሳቁስ የተሰራው ህንፃ ቤተ ክርስቲያን ሊባል አይገባውም። መጽሐፍ ቅዱሳዊም ትውፊታዊም ስነ መለኮታዊም ያለ መሆኑን ለማስረዳት በማሰብ ነው። ይህን ትምህርት ሳቀርብ ለምዕመናን መሰብሰቢያ ለምስጢራተ ቤተ ክርስቲያን መፈጸሚያ የሚሆን ቤት አያስፈልግም እያልሁ አይደለም። ህንፃው ቤተ ክርስቲያን ሊባል አይገባውም፣ ተገቢ አይደለም ብዬ የምለው የክርስትና ሃይማኖታችንን እና የክርስትና ትምህርቶቻችንን የሚያበላሽና መጨረሻ ወደ ሌለው ጥፋት የሚመራን እና እየመራንም ያለ ስለሆነ ነው። ስለዚህ በዚህ መርሃ ግብር ላይ አስቀድሜ እናት ቤተ ክርስቲያናችን የብዙ መንፈሳዊ እውቀትና የረጅም ዘመን የታሪክ ባለቤት መሆኗ እንደተጠበቀ ሆኖ የቤተ ክርስቲያናችን ቅዱስ ሲኖዶስና ሊቃውንተ ቤተ ክርስቲያን በዚህ መግለጫቸው፣ የእምነት መግለጫው ላይ ስለ ቤተ ክርስቲያን ማንነትና ምንነት ከሰጡ ትርጉምና መግለጫ ተነስቼ ህንፃ ቤተ ክርስቲያን ነው የሚለው ትምህርት ይህ መጽሐፍ ቅዱስ የሆነና የተሳሳተ ትርጉም የተሰጠበት አባባል ስለሆነ በዚህ ትርጓሚ ምክንያት በሃይማኖታችን ላይ ያደረሰውን ጥፋት ለማሳየት እሞክራለሁ። የእግዚአብሔር አምላካችን ስም እየተመሰገነ ይሁን። ለትምህርታችን መነሻ እንዲሆነን ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 5 ከቁጥር 21 እስከ 27 ድረስ ባለው ክፍል ስለ ባልና ስለሚስት አንድነትና እንዴት አብረው መኖር እንዳለባቸው ባስተማረበትና በመከረበት ክፍል ላይ ያለውን ዋና ሀሳብ መነሻ ለማድረግ እሞክራለሁ። እንዲህ ይላል፣ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ፣ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁም ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ እራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር እንድትሆን ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ ይላል። በዚህ ንባብ ውስጥ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ ይላል፣ እርሱም አካሉን የሚያድን እንደሆነ ቤተ ክርስቲያን አካሉ እንደሆነችና እርሱ የቤተ ክርስቲያን ራስ እንደሆነ ያስረዳናል። ሁለተኛ ክርስቶስ ቤተ ክርስቲያንን ስለወደደ ይላል፣ ቤተ ክርስቲያንን ስለወደደ ስለ እርሷ ራሱን አሳልፎ ሰጠ ይላል። ይህ ማለት በአጠቃላይ መጽሐፍ ቅዱስ እንደሚናገረው ክርስቶስ ነፍሱን የሰጠው በመልኩና በምሳሌው ለፈጠረውና በኃጢአቱ ምክንያት ከክብሩ ለወደቀው ለሰው ዘር ለአዳም ዘር መሆኑን እንመለከታለን። ጌታ ኢየሱስ የቤተ ክርስቲያን ራስ እንደሆነ አካሉንም የሚያድን እርሱ እንደሆነ የተነገረው ለማኅበረ ምእመናን እንጂ ክርስቶስ ነፍሱን የሰጠው በየስፍራው ለሰራናቸው ለእንጨትና ለድንጋይ ቤቶች እንዳልሆነ ሕንፃውም የክርስቶስ አካል እንዳልሆነ ያሳየናል። ስለዚህ በአዲስ ኪዳን በጌታችንና በሐዋርያት አስተምህሮ መሰረት ሕንፃው የእግዚአብሔር ማደሪያ ቤተ ክርስቲያን ነው ብለን የምናስተምር ከሆነ በክርስትና አስተምህሯችንና እምነታችን ላይ የሚያደርሰው ጥፋት እጅግ ብዙ እንደሆነ መገመት እንችላለን። ወገኖቼ ክርስቶስ በእንጨትና በድንጋይ ለሰራናቸው ቤቶች ነፍሱን አልሰጠም። ስለዚህ ህንፃው የእግዚአብሔር ማደሪያ ቤተ ክርስቲያን ነው ብለን ካል በክርስትና እምነታችን ላይ የሚያደርሰው ጥፋት ምንድን ነው? ምንድን ነው ጉዳቱ? የተወሰኑ ነጥቦችን ላሳያችሁ እሞክራለሁኝ። አንደኛ የሚኖረው ጥፋት በክርስቶስ ሞትና ትንሣኤ የተፈጸመውን አምላካዊ ማዳን ለቁሳቁስ በድንጋይና በጭቃ ለተሰሩ ቤቶች በመስጠት ክቡር የሆነውን የእግዚአብሔርን ማዳን ትምህርተ ድህንን ያቃልላል። ወገኖቼ ለሰው ልጆች ኃጢአት የፈሰሰውንም የክርስቶስን ደም ያራክሳል፣ ክርስትናችንንም ያዋርዳል። ሁለተኛ እግዚአብሔር በሕንፃ ውስጥ ያድራል የሚለው ትምህርት በአዲስ ኪዳን እግዚአብሔር ክርስቶስን በሚያምኑት ሰዎች ውስጥ በምዕመናን ውስጥ ማደሩን ሰዎች የእግዚአብሔር ማደሪያ ቤተ መቅደስ መሆናቸውን ማለትም በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 እስከ 20 በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ ሰው የእግዚአብሔር ቤተ መቅደስ የእግዚአብሔር ማደሪያ መሆኑን በመሸፈን ህዝቡን ከእግዚአብሔር ይለያል፣ ህዝቡን ከእግዚአብሔር ያርቃል። ወገኖቼ ወይ ይሄን የምናገረው መሬት ላይ ያለውን የቤተ ክርስቲያናችንን ነገር ነው። እኔ ምናባዊ ሆኜ አይደለም የምናገረው፣ ተጨባጭ የሆነውን ነገር ነው የምናገረው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምእመናን እግዚአብሔር በውስጣችን ያድራል ብለው ለማመንና መንፈስ ቅዱስ በእኔ ውስጥ ያድራል ብለው ለማሰብም ሆነ ለመናገር በጣም ይቸገራሉ። ምክንያቱ ደግሞ እግዚአብሔር በምእመኑ ውስጥ ሳይሆን በሕንፃ ቤተ ክርስቲያንና በቁሳቁስ ውስጥ ያድራል ተብሎ ተገቢ ያልሆነ ትምህርት ስለሚሰጣቸው ነው። ስለዚህ ሕንፃው ቤተ ክርስቲያን ነው የሚለው ትምህርት ሕዝባችን እግዚአብሔር በምእመን ውስጥ በእርሱ ውስጥ እንደሚያድርበትና እግዚአብሔር ከእርሱ ጋር አብሮት እንዳለ ሰው የእግዚአብሔር ቤተ መቅደስ እንደሆነ ብዙ ምእመን እንዳያውቅ አድርጎታል። ወገኖቼ ሶስተኛ፣ ህንፃው የእግዚአብሔር ማደሪያ ቤተ ክርስቲያን ነው ተብሎ ስለሚታመን ሰዎች እግዚአብሔርን ፍለጋ የሚሄዱት ወደ ህንፃ ቤተ ክርስቲያን ነው። ይሄ በቤተ ክርስቲያናችን ምእመናን ዘንድ በግልጽ የምናየው የዘወትር ተግባር ነው። ወደ ቤተ ክርስቲያን ሲሄድ እግዚአብሔርን በዛ ስፍራ አገኛለሁ ብሎ ነው የሚሄደው። ምክንያቱም ህንፃው ቤተ ክርስቲያን ነው፣ የእግዚአብሔርን ማደሪያ ነው፣ እግዚአብሔርን በዛ ይገኛል ተብሎ ስለሚታመን ሕዝባችን እግዚአብሔርን በዛ ጎጆ ውስጥ በዛ ቤት ውስጥ አገኘዋለሁ ብሎ ወደ እነዛ ህንጻዎች ወደዛ ቤተ ክርስቲያን ወደ ተባሉት እግዚአብሔርን ፍለጋ ይሄዳል። በዚህ አስተምህሮ ምክንያት እግዚአብሔርን የሚወደውና ከልቡ እግዚአብሔርን የሚፈልገው ምስኪኑ ሕዝባችን ወገኖቼ ክርስቶስ ወደ እግዚአብሔር ሊያቀርበው እንደ ሞተለትና የኃጢአት እዳውን እንደ ከፈለለት አብሮትም እንዳለ አያውቅም። በዚህ ትምህርት ምክንያት እንዳያውቅ ተደርጓል። ይሄ መሬት ላይ ያለ እምናየው የምንኖርበት ያለፍንበትን ነገር ነው የምናገረው። አራተኛ ህዝባችን ምእመናን እግዚአብሔር አብሮት እንዳለና በውስጡ እንዳደረበት ስለማያውቅ ራሱን ኃጢአተኛ እንደሆነና ወደ እግዚአብሔር መቅረብ እንደማይችል አድርጎ ይቆጥራል። ስለዚህ በኃጢአቱ ሁል ጊዜ ይወቀሳል፣ ተወቃሽ ነው። ህዝባችን የእግዚአብሔርን ምህረት ሳይሆን ሁል ጊዜ ኃጢአቱን ነው የሚመለከተው። ስለዚህ ማን ወደ እግዚአብሔር ያቀርበኛል ብሎም ይጨነቃል። የሚታየው የእግዚአብሔር ቁጣ ነው፣ የእግዚአብሔር ምህረት አይደለም። ስለዚህ ከጭንቀቱ ለማረፍ ሲል ከቁጥር በላይ የሆኑ አማላጆችን ለመማጸን የሚሄደው ወደ ሕንጻ ቤተ ክርስቲያን ነው፣ ወደ ሠራናቸው ቤቶች፣ ሕንጻዎች። አምስተኛ ምእመናን፣ እግዚአብሔር በእኔ ውስጥ ያድራል ከሚሉ ይልቅ በሕንጻ ውስጥ ይገኛል ብለው ስለሚያስቡ እንዲህም ተብለው ስለተማሩ ወገኖቼ እግዚአብሔርን ፍለጋ በውድቅት ሌሊት ከአውሬ ጋር እየተጋፉ እግዚአብሔርን ፍለጋ ወደ ህንፃ ቤቶች ይሄዳሉ። ወደዛ ሲሄዱ ወገኖች በህንፃው አጠገብ ሲያልፉና ሲያገድሙ፣ ወይም ወደ ህንፃው ሲገቡና ሲወጡ እግዚአብሔርን እንደ መሳለም አድርገው ስለሚቆጥሩት ለህንፃው ሲሰግዱ ከህንፃው በሮችና ከመቃኖቹ ጋር ሲተሻሹ ቅጥሩን ሲስሙና ሲዞሩ እንመለከታለን። ይሄ ወገኖቼ፣ ይሄ ሁሉ ቤተ ክርስቲያን ማን እንደሆነች የሚሰጠው ትክክለኛ ያልሆነ ትምህርት ውጤት ነው። ስድስተኛ፣ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ህንፃ ቤተ ክርስቲያኖች የእግዚአብሔር መገኛ ብቻ ሳይሆኑ የመላእክት የድንግል ማርያምና የቅድስና ማዕረግ የተሰጣቸውና ከዚህ ዓለም በሞት በተለዩ ሰዎች ስም የተሰየሙ ስለሆኑ እነዚህ መላእክት የጌታችን እናት ድንግል ማርያምና በአጸደ ነፍስ ያሉ የሚገኙ ቅዱሳን ሰዎች ህንፃው በእነሱ ስም ስለተሰየመ ቤተ ክርስቲያኗ ህንፃው ቤተ ክርስቲያን እንደ ቤተ ክርስቲያን ባለቤት ይቆጠራሉ። ሁላችን የሚያለፍንበት ህዝባችን እያለፈ ያለበት ነው። የሚካኤል ቤተ ክርስቲያን፣ የገብርኤል ቤተ ክርስቲያን፣ የተክልዬ፣ የክርስቶስ ሰምራ እየተባለ ስለሚጠራ ቤተ ክርስቲያን የነዚህ ፍጡራን ተደርጋ ስለምትቆጠር የቤተ ክርስቲያን ባለቤት እነሱ እንደሆኑ ተደርጎ በህዝባችን አእምሮና ልቦና ውስጥ ተስሎ እንመለከታለን። ወደ ቤተ ክርስቲያን ሲሄድ የሚፈልገው እነዛን ፍጡራንን ነው። መላእክትን፣ ማርያምን፣ ሚካኤልን እና ወይን እነ ተክልዬን ፍለጋ ነው የሚሄደው። ስለዚህ ምእመናን ወደ ህንፃው ቤተ ክርስቲያን ሲሄዱ የሚሄዱት እግዚአብሔር ፈልገው ብቻ ሳይሆን መላእክትንና የሞቱና በአጸደ ነፍስ የሚገኙትን ቅዱሳን ተማጽነው ወደ እነርሱ ጸልየው ሰግደውላቸው እና ስዕለት ተስብለውላቸው ለመመለስ ነው። ሰባተኛ ብዙ አባቶቻችንና እናቶቻችን ወንድሞቻችንና እህቶቻችን ህንፃውን ቤተ ክርስቲያን የእግዚአብሔር ማደሪያ አድርገው ስለሚያምኑ ለህንፃው ስራ የሚሆን ገንዘባቸውን ሲያወጡ፣ ቤተ ክርስቲያን ሲያሰሩ ማለትም ወይ ቆርቆሮ ወይም አሸዋ ሲገዙና ሲያቀርቡ የክርስቶስን ቤተ ክርስቲያን ለእግዚአብሔር ቤት እንደሰሩለት አድርገው ስለሚቆጥሩ ዋጋቸውን እግዚአብሔር እንደሚከፍላቸው አድርገው ያስባሉ። ቤተ ክርስቲያንን እንደሰሩለት ለእግዚአብሔር አድርገው ስለሚቆጥሩ ማለት ነው። ይሄ ብቻ አይደለም። ህንፃ ቤተ ክርስቲያን ሲፈርስ ሃይማኖት እንደፈረሰች ህንፃ ቤተ ክርስቲያን ሲቃጠል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደተቃጠለች አድርገው ስለሚቆጥሩት ወገኖቻችን፣ ህዝባችን እስከ ሞት ድረስ ዋጋ ይከፍላል ለህንፃ ቤተ ክርስቲያን። ይህን ስል ህንፃዎች ለምእመናን መሰብሰቢያና ለሚስጢራተ ቤተ ክርስቲያን መፈጸሚያ አያገለግሉም፣ አይጠቅሙም ማለቴ አይደለም። ስምንተኛ እጅግ የሚገርመውና የሚደንቀው ማለት ነው፣ የተሰራው ህንፃ ቤተ ክርስቲያን የመባል ብቃት የሚያገኘው በህንፃው ውስጥ ጽላት ወይም ታቦት ሲኖርበት ብቻ ነው። ይህን አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በእምነት ስርዓተ አምልኮና የውጭ ግንኙነት በተሰኘው የሲኖዶሱ የእምነት መግለጫ በገጽ 61 ላይ ቤቱ ይላል ህንፃው፣ ወይም ህንጻው ቤተ ክርስቲያን የመስቀል ምልክት ከሌለው ቤተ ክርስቲያን አይባልም ይላል። ገጽ 61 ላይ ማየት ትችላላችሁ። ይሄ የምለው መጽሐፍ ይሄኛው መጽሐፍ ነው። ይሄ መጽሐፍ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ስርዓት አምልኮና የውጭ ግንኙነት በእንግሊዝኛና በአማርኛ የተጻፈ በ1988 አመተ ምህረት እንግዲህ ምን ማለት ነው ጽላት በሌለበት ቤተ ክርስቲያን ቅዳሴ አይቀደስም፣ ቤተ ክርስቲያንም አይባልም ይላል። እንደዚሁ በዚሁ በዚሁ መግለጫው በዚሁ መግለጫ በገጽ 61 ላይ የመስቀል ምልክት ከሌለው ቤተ ክርስቲያን አይባልም ይላል። ስለዚህ የመስቀል ምልክት የሌለበት ህንፃ እንዲሁም ጽላት በውስጡ የሌለበት ጎጆ ቤት ወይም ህንፃ ቤተ ክርስቲያን መባል አይችልም ማለት ነው። ስለዚህ ከድንጋይ ወይም ከእንጨት ተጠርቦ የተዘጋጀ ጽላትና ከእንጨት ወይም ከብረት የተሰራ መስቀል የሌለበት ጎጆ ወይም ህንጻ እንዲሁ ተራ አዳራሽ ይባላል እንጂ ቤተ ክርስቲያን አይባልም። ይህ ማለት እግዚአብሔር በህንጻ ቤተ ክርስቲያን ውስጥ እንዲኖር ከተፈለገ እግዚአብሔር የሚያድርበት ጽላትና መስቀል መኖር አለበት ማለት ነው ከዚህ የተነሳ ጽላቱ የእግዚአብሔር ወኪል ወይም ማደሪያ ስለሆነ ህንፃውን የሚቀድሰውና የእግዚአብሔር ማደሪያ የሚያደርገው እንግዲህ አናጺ ከድንጋይ ወይም ከእንጨት ጠርቦ የሰራውና እግዚአብሔር ያድርበታል ተብሎ የታመነው ጽላት ሲኖር ብቻ ነው። ወገኖቼ ይሄ እጅግ የሚያሳዝን የሚያሳዝንና እጅግ የሚያሳፍር መንፈሳዊ ልምምድ እንደሆነ መገንዘብ ይኖርብናል። ዘጠነኛ ከሁሉ በላይ ከሁሉ በላይ እግዚአብሔር በአዲስ ኪዳን ውስጥ በቤት ውስጥ ተወስኖ ይገኛል የሚለው እንዲህ አይነቱ ትምህርት እግዚአብሔርን በስፍራ የሚወስን ውስን የሚያደርግ ሙሉ በኩለሄ መሆኑን የሚያጠፋ የክርስቲያን ሳይሆን የአሕዛብ አማልክት አስተምህሮ መሆኑን ልንረዳ ይገባናል። ወገኖቼ ወይ እንግዲህ ይህን ያህል የህንፃ ቤተ ክርስቲያን ቤተ ክርስቲያናችን ውስጥ የሚሰጠው ትምህርት ያደረሰውን ጥፋትና በሰዎች አእምሮና ስነ ልቦና ላይ ያሳደረውን ተጽዕኖ ይህን ያህል ከተመለከትን፣ በሚቀጥለው መርሃ ግብራችን ላይ ስለ ትክክለኛዋ ቤተ ክርስቲያን ማንነት በስፋት የምንመለከት ሲሆን እስካሁን ግን የተመለከት ናቸው ህንፃ ቤተ ክርስቲያን የሚለው አስተምህሮ በአዲስ ኪዳንም ሆነ በብሉይ ኪዳን ህንፃ ወይም ጎጆ ቤት አንዳችም ቦታ ላይ ቤተ ክርስቲያን የሚል ትርጉም አልተሰጣቸው። በአዲስ ኪዳን እግዚአብሔር በቤት ውስጥ ያድራል፣ ቤት ስሩልኝ፣ ቤተ ክርስቲያን ስሩልኝ፣ ህንፃውም ቤተ ክርስቲያኔ ነው የሚል ትምህርት ፈጽሞ የለም። ታዲያ ቤተ ክርስቲያናችን እና ሊቃውንቶቻችንና መምህራኖቻችን ከየት አምጥተው ነው ሰው ለሰራው ህንፃ ቤተ ክርስቲያን የሚል ስያሜ በመስጠት ሰዎች አይናቸውንና ልቦናቸውን ህንፃው ላይ እንዲያደርጉና ከእግዚአብሔር እንዲርቁ ያደረጉት? የትምህርታቸው መነሻ ምንድን ነው? ይሄ መጽሐፍ ቅዱሳዊ ያልሆነ ትምህርት ነው። ሰው ሰራሽ የሆነ ትምህርት ነው። እጅግ አድርጎ ቤተ ክርስቲያናችንንና የእግዚአብሔርን ህዝብ የጎዳ ትምህርት ነው። ወገኖቼ ሆይ ከዛሬ ሁለት ሺህ ዓመት ጀምሮ ክርስትናን ተቀብላለች በምትባል አንጋፋ በሆነች ቤተ ክርስቲያናችን ውስጥ የሚኖረው ህዝባችን ወደ እግዚአብሔር ፊት መቅረቢያ መንገዱ የጠፋበት ብቻ ሳይሆን እግዚአብሔር በውስጡ እንዳደረበትና አብሮት እንዳለ አያውቅም። እኔን ስናገር በጣም እያዘንኩ ነው። ስለዚህ እግዚአብሔርን ፍለጋ በየህንፃ ቤተ ክርስቲያኑ ሲባዝን፣ እግዚአብሔርን ፍለጋ ገዳም ለገዳም ሲዞር ከምናየው ከህዝባችን የበለጠ ምን የሚያሳዝን ነገር አለ? ምንም፣ ከዚህ የበለጠ የሚያሳዝን ነገር የለም። ጌታ ኢየሱስ ወደዚህ ምድር የመጣው የሰውን ዘር ፍለጋ ነው። ኃጢአተኛውን ፈልጎ ነው። ነፍሱን የሰጠው ለቤተ ክርስቲያን ነው፣ ማለት ለሰዎች ነው። ወገኖቼና ወንድሞቼ ሆይ ይሄን ስመለከት የምረዳው አንድ ነገር አለ፣ አንድ ነገር እረዳለሁ። ይሄው ምንድን ነው? ከመጽሐፍ ቅዱስ አስተምህሮ ውጪ ቤተ ክርስቲያንን በህንፃ መስሎ ሰዎች ህንፃውን እንዲመለከቱና ህንፃውን ቅድስት ቤተ ክርስቲያን እያሉ ወደ ህንፃው እንዲሰግዱ የሚደረገው ይህ ስርዓትና አስተምህሮ፣ እንዲሁ ደግሞ በመስቀል ላይ የተሰቀለውን ክርስቶስን ሳይሆን የተሰቀለበትን መስቀል ሰዎች አይናቸው በዛ ላይ እንዲያርፍ የሚደረገው አስተምህሮ፣ እንዲሁ ደግሞ ሰዎች የእግዚአብሔር ማደሪያ ቤተ መቅደስ መሆናቸውን እንዳያውቁ እግዚአብሔር በጽላትና በታቦት ውስጥ ያድራል የሚሉ እነዚህ አስተምህሮች የወንጌልን እውነት ለማጥፋት ሰይጣን በዚህ ዘመን ከተጠቀመባቸው ዘዴዎች መካከል እነዚህን እንደ ዋና ማሰናከያ፣ እንደ ዋና ወጥመድ፣ እንደ ዋና የጥፋት ምክንያት አድርጌ እመለከታቸዋለሁ። ወገኖቼ ታዲያ ሰዎች ድንጋይ ጠርበው አሸዋብኩተው በስዕል አስጊጠው ጉልላት ሰርተውለት መስቀል አቁመው ጽላት ቀርጸው በውስጡ ያስቀመጡት ያስቀመጡበት ቤት ሰዎች ለአምልኮ የሚሰበሰቡበትን ጎጆ ቤተ ክርስቲያን ካልሆነ ቤተ ክርስቲያን ማን ናት? ቤተ ክርስቲያን ማን ናት? የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሰዎች ድንጋይ ጠርበው አሸዋብኩተው በስዕል አጊጠው ጉልላት ሰርተውለት መስቀል አቁመው ጽላት ቀርጸው በውስጡ ያስቀመጡበት ቤት ቤተ ክርስቲያን ናት ትላለች። ይሄ ትክክል እንዳልሆነ እስካሁን ተመልክተናል። ታዲያ እውነተኛዋ ቤተ ክርስቲያን ማን ናት? ምን ትመስላለች? ጌታ ኢየሱስ በአዲስ ኪዳን በማቴዎስ ምዕራፍ 16 ቁጥር 8 ላይ በማቴዎስ ምዕራፍ 16 ቁጥር 18 ላይ ቤተ ክርስቲያኔን በዝች አለት ላይ ይሰራለሁ የገሃነም ደጆች አይችሏትም ብሎ የተስፋ ቃል የተነገረላት ቤተ ክርስቲያን የትኛዋ ናት? መቼም ይህ ህንጻው አይደለም። በኤፌሶን ምዕራፍ ሁለት ቁጥር ሀያ ላይ ሐዋርያትና በሐዋርያትና በነቢያት መሰረት ላይ ታንጻቸዋል የተባለላት ሐዋርያትና ነቢያት የመሰረቷት የተባለችው በኤፌሶን ምዕራፍ አምስት ቁጥር ሀያ አምስት ላይ ክርስቶስ ቤተ ክርስቲያንን ስለወደደ ነፍሱን ስለ እርሷ ሰጠ የተባለላት ደግሞም በኤፌሶን ምዕራፍ አንድ ቁጥር 22 ላይ በደሙ የገዛት እና ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው የተባለላት እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት የተባለላት ቤተ ክርስቲያን የትኛዋ ናት? መቼም ህንጻው አይደለም። ቤተ ክርስቲያን፣ ሊቃውንተ ቤተ ክርስቲያን ወይም ደግሞ የቤተ ክርስቲያን መሪዎች በአስተምህሮ ልዩነትና በስርዓት አለመግባባት ምክንያት ተጣልተውና እርስ በርሳቸው ተወጋግዘውና እንደ ጠላት ተያይተው የመሰረቱት ቤተ እምነቶች እንደ ካቶሊክ፣ ኦርቶዶክስ፣ ዛሬ እንደምናያቸው ፕሮቴስታንት፣ ቀሌ ቀሌ የሚባሉት እንደነዚህ አይነቶቹ ናቸው እንደ ቤተ ክርስቲያን? ይህንና ሌሎችንም ተጓዳኝ ጥያቄዎች ለመመለስ በሚቀጥለው መርሃ ግብራችን ቤተ ክርስቲያን ማን እንደሆነች ምን እንደምትመስል የማን እንደሆነች አላማዋ ምን እንደሆነ ለመረዳት እንድንችል ከአራት መጽሐፍ ቅዱስን መሰረት ካደረጉ መሰረታዊ የክርስትና እምነት ምንጮች ተነስተን ትክክለኛዋ ቤተ ክርስቲያን ምን እንደምትመስልና ማን እንደሆነች ለማየት እንሞክራለን። የሰማነውን ቃል እግዚአብሔር በልቦናችን ያሳድርብን። ወስባት ለእግዚአብሔር አሜን።